አንድ አምላክ በሚሆን በአብ በወል በመንፈስ ቅዱስ ስም አምነን በእግዚአብሔር አጋዥነት ብፁዕና ቅዱስ የሚሆን የአባ ኪሮስን ገድል መጻፍ እንጀምራለን። ጸሎቱና በረከቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ይሁን አሜን። በሮማ አገር እግዚአብሔርን የሚፈራ ስሙ ዮናኒ የሚባል አንድ ሰው ነበረ። በአባቱ ዙፋን ተቀመጠ። ድንቅ ሥራንም ሰራ። አባቱ ከሰራው ስራ ምንም አልጎደለም። ስልሳ ዓመትም ኖረ። ስሙ አብያ የሚባል ልጅንም ወለደ፣ በክብርም አረፈ። አብያም በአባቱ ዙፋን ነገሰ። አባቱ ከሰራው መልካም ስራ አንድም ስንኳ አላጎደለም። የሚስቱም ስሟ ሚናሴር ይባል ነበር። ሰላሳ ዓመትም መካን ሁና ኖረች። ልጅ ይሰጣቸው ዘንድ ወደ እግዚአብሔር ጸለዩ። ሚናሴርም ጸነሰች፣ ሁለት ልጆችንም ወለደች። ታላቁን ቴዎዶስዮስ፣ ታናሹንንም ኢላሶር አለችው። በመልካም አስተዳደግ አሳደጓቸው። ከዚህም በኋላ አባታቸው አቢያ በክብር አረፈ። ቴዎዶስዮስምም በአባቱ በአብያ ዙፋን ነገሰ። ከሶስት ዓመትም በኋላ ዲላሶርም ቴዎዶስዮስን ከአባት የገንዘብም ድርሻ ስጠኛለው። ቴዎዶስዮስምም ወንድሜ የሆይ የኔ የሆነ ሁሉ ያንተ ነው፣ ያንተም የእኔ ነው። ከኔ በታችም የፈቀድ ከሆን የሚከለክልህ ማን ነው አለው። ልጅ ስለሆንክ ግን ፈጽሜ ከፍዬ አልሰጥህም አለው። በዚህም ምክንያት እርስ በርሳቸው ተጣሉ። ይላሶርን በሌሊት ተነስቶ ተሸሽጎ ወጥቶ አድርስ ወደሚባል ተራራ ሄደ። በዚያን ትንሽ ዋሻ አግኝቶ እስከ አስር ቀንም በውስጧ ተቀመጠ። መንፈስ ቅዱስም ኪሮስ ሆይ ብሎ ጠርቶ ለብዙዎች አባት ትሆናልህ፣ በቃልህም እንክርዳድ ኀጢአት ይነቀላል፣ ጽድቅ ስንዴ ያፈራል አሁንም ከዚህ ተነስተ ወደ ፊትህም የአንድ ቀን ጎዳና ሂድ። በዚያን ባሕታዊ መነኩሴ ታገኛለህ። ከርሱም የምንኩስና ልብስም ትለብሳለህ አለው። ይህንንም ብሎትም ከርሱ ተሰወረ። በማግስቱም አባታችን ኪሮስ ተነስቶ መንፈስ ቅዱስ እንዳዘዘው አደረገ። ታላላቅ ድንጋዮችንም አግኝቶ ወደ ውስጣቸው ገባ። በዚህም ትንሽ ዋሻ አገኘ። የራሱ ፀጉሩ ከእግሩ የደረሰ ፈጽሞ ግርማው የሚያስፈራ ገዳማዊ ሰው ከዚያች በዓት ወጣ። ያም ገዳማዊ ሰው ኪሮስ መነኩሴ ልትሆን ከዚህ መጣህን እያለ ጠራው። አባታችን ኪሮስም ግርማውን አደነቀ። ወደ እርሱም ቀርቦ ተባረከ። ከእርሱም ጋርም ሶስት ቀን ቆየ። ከዚህ በኋላ ኪሮስ ሆይ እንደ እኔ መነኩሴ ልትሆን ትፈቅዳለህን አለው። አባታችን ኪሮስም አዎ አባቴ ፈጽሜ ይወዳለሁ አለው። አባ በጉንዳመም ከዚህ ቆየኝ ብሎ ትንሽ ደመና ጠቀሰ። ወደ እርሱም መጣች፣ በላዩዋ ተቀመጠ። ተቀምጦ ወደ አስቄጤስ ገዳምም ወደ አባ ተረዋ ሄደ። በዚህም ቅዱስ የሆነ ልብሰ ምንኩስናን ከአበ ምኔቱ አባተርዋ ተቀበለ። በዚህም ከዚህም በኋላ በደምና ተጭኖ አባታችን አባ ኪሮስ ካለበት ከበአቱ ደረሰ። ከደምናውም ወደ አባታችን አባ ኪሮስም ባየው ጊዜ እጅ ነስቶ በክብር ተቀበለው። ከዚህም በኋላ ያን ቅዱስ የሆነ የምንኩስናን ልብስ አለበሰው። ለአባ በቡንዳ ሰርቅ የመላእክት ማለቃ ቅዱስ ሚካኤል ሰማያዊ ህብስትና ሰማያዊ መጠጥም ዘወትር ያመጣለት ነበር። አባታችን አባ ኪሮስም ለአባቱ በቡንዳ እየታዘዘ አርባ ቀን ቆየ። ከዚህም በኋላ ከእለታት አንድ ቀን አንድ የገዳም ሰው ወደ አባ በቡንዳ መጥቶ እጅ ነሳው። እስከ ሰርክም ከእርሱ ጋር ቆየ። አባ በቡንዳም አባ ከወዴት ነው የመጣኸው አለው። የአስቄጤስ ከምትሆን ከደብረቶና ሆና ነው አለው። አባ በቡንዳም ከአስቄጤስ መጣው ስላለው ፈጽሞ ወደደው። ያም እንግዳ መነኩሴ የአባ በቡንዳን ማደሪያ አየ። ስራ ስርም ሆነ የዛፍ ፍሬ ከዚያ አላገኘም። አባ በቡንዳን ዛሬ ምን እንበላለን? አለው። አባ በቡንዳም ፈጣሪያችን ይሰጠናል አለው። ያም መነኩሴ እኛ ስራ ስር የዛፍ ፍሬን እንሰበስባለን። ይህ መነኩሴ ግንም የማይሰበስበው ስለምንድ ነው? እንደኛ ሰው አይደለም ምን እያለ አደነቀ። አባ በቡንዳም በመንፈስ ቅዱስ አውቆ፣ አባ ለምን እንደዚህ ታስባለህ? እኔም በብዙ ኀጢአትና በደል ያለሆም እንዳንተ መነኩሴ ነኝ አለው። ይህን ነገር ሲነጋገሩ ሰርክ ደረሰ። አባ በቡንዳም ያንን ግዳ ወደ እግዚአብሔርን ጸልይ ዘንድ ተነሳለው። ተነስቶም አቡነ ዘበ ሰማያትን ጸሎተ ወንጌልን ጸለዩ። የድህነታችን ፈጣሪ እግዚአብሔር ሆይ፣ ሌሊቱንም ሁሉ በሰላም አሳድረን የሚለውንም እስከ መጨረሻው ጸለዩ። ይህን ሲጸልዩ ከዚህም ዓለም የሚመስለው የሌለ ፈጽሞ ደስ የሚያሰኝ መልካም ማዕዛ ሸጠተ። የመላእክት አለቃ ቅዱስ ሚካኤልን የተዘጋጀ ማዕድና ወይንን የሞላበት ጽዋ ይዞ መጣ። አባ በቡንዳምም ቅዱስ ሚካኤልን ባየው ጊዜ ከእጁ ተቀበለ። ያ እንግዳ መነኩሴ ግን ቅዱስ ሚካኤልን አላየውም። ይህ መነኩሴ መሰሪ ነው፣ አስቀድሜ ያላየውትን ኅብስትና ጽዋ ወይን ከወደየት አገኘ እያለ በልቦ አሰበ። አባ በቡንዳም ያ እንግዳ መነኩሴ በልቡ ያሰበውን አውቆ፣ አባ ለምን በልብ ክፉት አስባለህ አለው። ያም እንግዳ መነኩሴ በልቡ ያሰበውን አባ በቡንዳ ስለነግረው አደነቀ። አባበቡንዳና ወንዳና ያም መነኩሴ ተቀምጠው ይበሉ ጀመር። ብፁ ኪሮስ ግን በትትና ይላላካቸው ነበር። ያ እንግዳ መነኩሴ እየቈረሰ በልብሱ ደብቆ ያዘ። ነገር ግን አባበ ወንዳና አባ ኪሮስ ደብቆ መያዙን አላዩም። በዚያ ሸሊትም አንድ ላይ አደሩ። በማግስቱም ወደ መጣበት ይሄድ ዘንድም ተነሳ። አባበቡንዳና አባ ኪሮስም ሰላምታ ሰጠውትም ሸኙት። መንገዱንም ሄደ። ከአስቄጤም ገዳም በደረሰ ጊዜ በአስቄጤስ የምትኖሩ ቅዱሳን መነኮሳት ኑ ተሰብሰቡ ብሎ ጮኸ። መነኮሳትም ሁሉ ወደ እርሱ ተሰበሰቡ። ያም ከአባበቡንዳ ሸሽጎ ያመጣውን በረድ የሚመስልም ሰማያዊ ሂብስ ታሳያቸው። እነርሱም ከእጁ ተቀብለው ከወዴት አገኘኸው? አሉት። በዮርዳኖስ በረሃ ውስጥም አንዲት ዋሻ አለች። በውስጧም በውንዳ የሚባል አንድ መሰሪ ሰው አለ። ይዛችሁ ታመቱ ዘኑ፣ ተከተሉኝ፣ ወደዚያ ልውሰዳችሁ አላቸው። ይህን ሲነጋገሩ የመላእክት አለቃ ቅዱስ ሚካኤል መጦ ያችን ህብስት ቁራሽ ከእጃቸው ነጥቆ ወደ ሰማይ አሳረጋት። በአብ፣ በወል በመንፈስ ቅዱስ ፊትም ሰገደ። እግዚአብሔር ቅዱስ ሚካኤልን መልካም አገልጋይ መልካም አገልጋይ ሆይ የተቀደሰውን ለውሻ በመስጠቱ በቡንዳ ክፉ አደረጋለው። ስለዚህምም በአንበሳፍም ይሞታል። ይህችን በረከት ከርሱ ትከለከላለች። ይህችንም ህብስትም እስከ ዕለተ ሞቱ ምግብ ትሆነው ዘንድም በበረሃ ለሚኖር ስሙ ፊሊሞና ለሚባል መነኩሴ ስጠው አለው። ቅዱስ ሚካኤልም እግዚአብሔር እንዳዘዘው አደረገ። እነዚያም ቅዱሳን መነኮሳት ደንግጠው ያን መነኩሴ እኛን በእርሱ ላይ መምህርና ፈራጅ አድርጎ የሾመን ማን ነው? እኛ ምን ገዶን አሉት። ያም መነኩሴ ይህን የቅዱሳንም ቃልም ከሰማ በኋላ ፈጽሞ አዘነ። ወደ ማዳሪያውም ሄዶ ታንቆ ሞተ። በማግስቱ እንግዳ አስተናጋጅ መነኩሴ መሞቱን አይቶ ለቅዱሳን መነኮሳት ነገራቸው። ቅዱሳን መነኮሳትም በሰሙ ጊዜ ይህ መነኩሴ የእግዚአብሔር ወገን አይደለም አሉ። በመነኮሳትም ቦታ ይቀበር ዘንድ አግባብ አይደለም ብለውም ከግ ከገዳማቸው ውጭም ቀበሩት። ነፍሱን መላእክተ ጽልመት ወሰዷት። ከዚያ ጊዜ ጀምሮ ሰማያዊ ኅብስት ከአባ በቡንዳ ተከለከለ። ምንም ምን እህልም ሳይቀምስም ሶስት ቀን ቆየ። ከዚህም በኋላ ምርር ብሎ አልቅሶ ልጄ ኪሮስ፣ ልጄ ኪሮስን፣ ልጄ ሆይ፣ ሰይጣን ወደ ማደሪያችን ገባን። ይህን ያገኘን ነገር ምንድን ነው አለው? ቅዱስ ኪሮስም አባቴ የአመኖኩሴ ወደ በዓት ገብቶ ካንተ ጋር ተቀምጦ ከተመገበ በኋላ ሰማያዊ ኅብስት ከእኛ እንደ ተከለከለች አላወቅምን አለው። ከዚህም በኋላ አባበቡ እንዳምማዝነው የእግዚአብሔር ፍቃድ ይሁን አለ። እነርሱም እስከ አስር ቀን ድረስ ምህል ሳይቀምሱ ፈጽመው እያዘኑ ቆዩ። ከዚህ በኋላ አባታችን አባ ኪሮስም ዘወትር ፍራፍሬ እየሰበሰበ በየሀገሩ እየሄደ ቁራሽ እየለመነ ወደ ማደሪያቸው ይመለስ ጀመር። አባ በቡንዳግንም በመዓልትም በሌሊትም ከበአቱ አይወጣም ነበር። ዘወትር ለጸሎት ይቆም ነበር። እንደ መንኮራኮርም ይሰግድ እንደ መንኮራኮርም ይሰግዳልም በእንዲህም ያለ ገርልም ብዙ ዘመን ኖረ። ከዕለታትም አንድ ቀንም አባ ኪሮስ ምግብ ፍለጋ ወደ ሀገር ሄደ። የኤልቄዶን ንጉስ ሙቶ የሀገሩ ሁሉ ሕዝብም መብራት አብርተው ድባብ ዘርግተው አስከሬኑና ከበው ጋሻ ጦራቸውን ይዘው ፈረሶቻቸውንም እየሳቡ ሙሾ እያወጡ ሲያለቅሱለት አገኘ። ካህናቱም አጠንት ይዘው ከፊት ከኋላ ሲዘምሩ አየ። አባ ኪሮስም አባ የሆነውን ጠይቆ ይረዳ ዘንድ ቀረበ። አንዱንም ሰው ይህ የማየው ነገር ምንድነው? ብሎ ጠየቀው። ያም ሰው ከኤልቀዶን ንጉስም፣ ስለሞተ እነዚህ የምታያቸው አልቃሾች ናቸው አለው። አባ ኪሮስም ለሞተ ሰው እንዲህ ያደርጋሉን? እኔስ ንጉስ ልጁን ሰርጌ ያደረገ መስሎኝ ነበር። አባኪሮስ ይህንን እያደነቀ ከየሀገሩ ጥርጣሬ ሰብስቦ አባ በቡንዳ ወዳለበት ወደ በአቱ ተመለሰ። አባ በቡንዳንም አንበሳ ሲበላው አጽሙንም በመሬት ተበትኖ አገኘው። አባኪሮስም ፈጽሞ እያለቀሰ አጽሙንም ሰብስቦ በበአቱ ቀበረው። ወደ ውጭ ወጥቶ ምርር ብሎ እያለቀሰ አቤቱ ጌታ ሆይ፣ ለምን እንዲህ ታደርጋለህ? ፍርድህ መልካም አልሆነም በመንግስት በመብል በመጠጥም በደስታ የኖሩትን በክብር እንዲቀበሩ ታደርጋለህ። አባትና እናታቸውንም ሚስትና ልጆቻቸውንም ትተው በተራራ በዋሻ በጾም በጸሎት በስግደት በድካም የሚኖሩትን ስጋቸውንም ለአራዊት ትሰጣለህ። ፍርድህ መልካም አልሆነም አለ ያንተም ፍርድ ሳላውቅም እንዳልነሳ በሕያው ስምህ እያለው ብሎ በደረቱ መሬት ላይ ተኛ። በደረቱ እንደተኛ ሶስት ቀን ቆየ። እስከ ሶስት ቀንም የተገለጠለት ነገር የለም። ከዚህ በኋላ እስከ አርባ ቀንም ቆየ። እኩሌታ ስጋው ተሰነጣጥቆ አለቀ። እንደ በረኻ እንጨትም ሰውነቱ ተፍቆ አለቀ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ በመልአክ አምሳልም መጥቶ ተጋዳይ አርበኛ ኪሮስ ሆይ ሰላምታ ይገባሃል፣ እነግርህ ዘንድም ተነስ አለው። አባታችን አባ ኪሮስም ኪሮስም ጌታዬ አንተ ማንህ አለው ጌታችንም ከሰማይ መልአክ ጥም አንዱ ነኝ አለው የእግዚአብሔር መልአክ እስከሆንክም በስም አብ ወወል ወመንፈስ ቅዱስ በላለው ጌታችንም በስም አብ ወወል ወመንፈስ ቅዱስ ህዱስ አህዱ አምላክ አለ አባታችን አባ ኪሮስም ከመሬት ሊነሳ በወደደ ጊዜ ሰውነቱ ከመሬት ጋር ስለተጣበቀ መነሳተሳ ነው በዚያን ጊዜ ፈጽሞ ጮኸ። ጌታችንም በእጁ ይዞት ፍግግ ፍግግ ብሎ ምድርንም የኪሮስ ስጋ ተይ አትያዣላት። ያን ጊዜ አባ ኪሮስም ፈጥኖ ተነሳ። ሰውነቱም በረታ። አባ ኪሮስምም አቤቱ ጌታዬ አለው። ጌታም ከራሱ እስከ እግሩ ዳሰሰው። ሰውነቱም እንደ ሕፃን ሆነ። አባታችን አባ ኪሮስም ወደ ምድርም ሰግዶ ጌታዬ ፈጣሬ አለ። ዓይኑም ተከፍቶ ጌታ እግዚአብሔር እንደ መብረቅም ሲለወጣ አየው። እልፍ አላፍት መላእክትም አርባቱ እንስሳ ራሳቸውን ዘንበል አድርገው ሁሉም በአንድ ቃል ቅዱስ ቅዱስ ቅዱስ አሸናፊ እግዚአብሔር ምስጋና በሰማይም በምድርም የመላ ነው እያሉ ሲያመሰግኑት አየም። አባታችን አባ ኪሮስም ፈጽሞ አደነቀ። አንተ ጌታዬ ማን ነህ እያለ ወደ ምድር ሰገደ። ጌታም አንተ ስለ እኔ በዚህ ዓለምም የምታገኘውን ኃላፊውን መንግስትም፣ ሚስትና ልጅን የተውክልኝ የድንግል ማርያም ልጅ ኢየሱስ ነኝ አለው። ወዳጄ ኪሮስ ሆይ እውነት ለሃለው፣ ስለ ተውከውም ሁሉ የብዙ ብዙ እጥፍ ይሰጠሃል ብዬ ነግረሃለው። እንዳንተ ትዕግስትንም ገንዘብ ያደረገ በምድር ላይ አላገኘሁም አለው። ስራው እርያ ለሆነ ከምድር ለመጣ ለዚያ መጻተኛ መነኩሴ የተቀደሰውን ህብስት ለምን ሰጣችሁት? ስለዚህ ነገርም በፊቴ እንዳይወቀስ የበቡንዳን ስጋ አንበሳ ይበላው ዘንድ ሰጠሁ አለው። ለሁሉም እንደ ስራው ይከፈለዋል። ከዚህ ዓለም ፈጣሪው የገሰጸው ሰው ንኡድ ክቡር ነው ያለውን አልሰማህምን? ከዚህም በኋላ አባታችን አባ ኪሮስ ጌታዬ ፈጣሪ ፍርድህ ቅን ነው አለው። ጌታችን የነፍስንና የከስጋ ጌታችን የነፍስን ከስጋ መሌየት ታይ ዘንድ ወደ ሀገሩ ሁሉ እንድትሄድም ከዛሬ ጀምሮ አዛሃለው። ካየኸው በኋላ ወደ በአትም ተመለስ ብሎትም ከእርሱ ተሰወረ። እዚያ ጊዜ ጀምሮ አባታችን አባ ኪሮስ በየ አገሩ ይዞር ጀመር። እዚህም በኋላ ከለታት አንድ ቀን ተነስቶ ሲሄደም ከአንድ አገር ደረሰ። እዚያም ፈጽሞ የታመመች አንድ ሴት አገኘ። ወዳለችበትም ቤት ገባ። መላእክትን ባጠገቧ ሲመላለሱ አየ። በእጃቸውም መሰንቆ የያዙ አሉ፣ የገነት አበባ የያዙም አሉ፣ ልብሰ መንግስትም የያዙ አሉ፣ የጽርቅ ድባብም የያዙ አሉ። ሁሉም በአንድነት ፈጽመው ደስ ይበልሽ፣ ከመከራ ወደ ረፍትም ከችግር ወደ ብልጽግና ነይ ይሏታል። እንደ ግድግዳ ከበው ይህን ሲነጋገሩ ከመላእክትም አንዱ ስሙ ገብርኤል የሚባል ወደ እርሱ መጣ በግድ እንለያት ዘንድም አላዘዘንምና ስለ እርሷም ምን ትላላችሁ? የገነትን አበባ አሽትቷት አላቸው። እንዳዘዛቸውም አደረጉ። ነፍሷምም በመዓዛ ገነትን በተመስጦ ከስጋዋ ተለየች። አባታችን አባ ኪሮስም መላእክት ነፍስ ከስጋ ስትለይ እንዲህ ነውን አላቸው። መላእክትም ኪሮስ ወይ እንዲህ አትበሊህ። የምታየውም ክብር ለጻድቃን ብቻ ነው። ለኀጣን ግን መልአከ ሞትም ከሰራዊቱ ጋርም በሚያስፈራ ግርማ ይመጣባቸዋል የእርሱንም ሥራ ባይንህ ታይ በጆሮህም ትሰማ ዘንድ አግባብ አይደለም አሉት። ይህንንም ነገር ነግረውትም መላእክትም ወደ ሰማይ አረጉ አባታችን ቅዱስ ኪሮስም የእግዚአብሔርን ሥራ እያደነቀ ወደ በአቱ ሄደ እዚህም በኋላ በኩለ ሌሊትም አባ በውንዳ ተገልጾ ልጄ ኪሮስ ሆይ ሰላምታ ይገባሃል አለው አባታችን አባ ኪሮስም አባ በውንዳን ልብሰ መንግስትን ልብስ ለብሰሃል፣ የክብር አክሊልንም በራስ ላይ በእጅህም ውስጥም የወርቅ መስቀል አለ፣ ሁለምናህም እንደ ፀሐይ ጨረር ያንጸባርቃልም። የእግዚአብሔር ስሙ የተመሰገነ ይሁን አለ። አባ በውንዳም ልጄ ኪሮስ አጽኖ በአት ከሌላቸው መነኮሳት ተጠበቅ መነኮሳትም ስለ ብዙ ክብራቸው አጋንንት ይዋጓቸዋል፣ ከቤቶቻቸውም ያስወጧቸዋል። ስለዚህ ነገርም ሳትፈትን አትቀበላቸው አትመናቸውም። ልጄ ከዚያም መጻተኛ መነኩሴ የተነሣ ያገኘኝን ታውቃለህና፣ መከራውንም ስለ ታገስክም በእግዚአብሔር ዘንድ ታላቅ ክብርን አግኝተሃልና ንዕድና ይገባሃል። ይህን ነግሮትም ከእርሱ ተሰወረ። ከዚህ በኋላ አባ ኪሮስ ሶስት ቀን ቆይቶ ወደ ሀገር ወጥቶ ሄደ። መላእክተ ጽልመትም የእሳት በትሮችንም ይዘው ሲሽቀዳደሙ አየ። አባ ኪሮስም ደንግጦ የሆነውን ይረዳ ዘንድም ወደ እነርሱ ሄደ። በዚያም በጽኑ ደዌ የተያዘ አንድ ሰው ነበረ። መላእክተ ጽልመት እንደ ግርግዳ ከበው በእሳትም በትርም ይደበድቡታል። ነፍሱንም አንቺ ጎስቋላ ነፍስ ነይ ውጪ፣ እንደ ሥራ ሽሟጋሽን ተቀበይ እያሉ ይሰድቧታል። መልአክ እግዚአብሔር ቅዱስ ገብርኤል መጦ አባታችን አባ ኪሮስን በእጁ ያዘው። ነፍሱ ከድንጋጤ የተነሳ ከሥጋው እንዳትለይ ከራሱ እስከ እግሩ ጥፍር ድረስ በገነት አበባ አሸው። መጨረሻውንም ታይ ዘንድ ጽና አለው። ያን ጊዜም መልአከ ሞትም መጦ በዚያችም ነፍስ ላይ መርዙን ተነፈሰባት። ባፉ ጎርሶ ውጦ አኝኮ ተፋት። ሶስት ጊዜ መላልሶ እንደዚሁ አደረገ። ለመላክ ተጽልመት ሰጧቸውም ጎዳናውን ሄደ መልአክ ተጽልመትም ከነርሱ ላንዱ በጥፍሩ አስይዘውም እስከ ሶስት እና እስከ ሶስተኛ ሰማይ አውጥተው ወደ ምድር ጣሏት። ሶስት ጊዜ መላልሶ እንደዚሁ አደረጉ። ዚህም በኋላ እንደ ስራዋ ዋጋዋን ታገኝ ዘንድ ወደ ላይ አሳርገው ከእግዚአብሔር ፊት አደረሷት። ቅዱስ ገብርኤል አባታችን አባ ኪሮስን የሃጣንንና የጻድቃንን ሞት አይታህል እና ይህንን አስተውል አለው። አባታችን አባ ኪሮስም ከድንጋጤው የተነሳ ታመመ፣ መናገርም ተሳነው። ቅዱስ ገብርኤልም ኪሮስ ሆይ አንተን እንዲህ ትገራልህን አለው። ይህም ብሎ በፊቱና በሁሉ ጆሮ መፋለበት፣ ልቡንም ዳሰሰው፣ ፍርሃትና ድንጋጤ ከርሱ ተወገደለት። መልአኩ ቅዱስ ገብርኤልም ወደ ላከው ወደ ሰማይ አረገ። አባታችን አባ ኪሮስ ፈጽሞ እያዘነ ወየውልኝ፣ ወይታ አለብኝ፣ የማዝነው ለዚያ ሰው ብቻ አይደለም ለራሴ ነው እንጂ እያለ ወደ በዓቱ ሄደ። የዚያ ጊዜ ጀምሮ በሌሊትም በመዓልትም አልተኛም። በሰሜንና በደቡብ በምስራቅና በምዕራብ እንደ መንኮራኩር ይሰግዳል። በየዕለቱ የሚሰግደው የስግደት ቁጥር ዘጠኝ እልፍ ነው። እንባውም እንደ ውሃ ይፈስ ነበር።